በስልጤ ዞን ከለውጥ ወዲህ የግል ኢንቨስትመንት በወረዳ ከተሞች ጭምር እየተስፋፋ መሆኑ ተገለጠ። ኢቲቪ ቅኝት ባደረገበት ምስራቅ ስልጤ ወረዳም ግንባታ ላይ ከሚገኙ ፕሮጀክቶች በተጨማሪ ለግሉ ዘርፍ ከ160 ሄክታር በላይ መሬት መዘጋጀቱ ተመልክቷል። ለዝርዝሩ መሐመድ ረሃመቶ።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 ለሰባት ንጉስ ሰባ እስራት ወጣቶች የስራ እድልን ፈጥሮ ጥሩ ደረጃ ኑሯቸውን የሚቀይሩበት ሁኔታ እንደሚፈጥሩ ፕሮፖዛላቸው ያሳያል ማለት ነው። በስልጢ የዞን ከለውጡ ወዲህ በወረዳ ከተሞች ባልተለመደ መልኩ የግል ኢንቨስትመንት ስራዎች እየተስፋፉ እንደሚገኙ የዞኑ ዋና አስተዳዳሪ ዘኔቢልካ አስረድተዋል። ወረዳ ከተሞችን፣ ከተማ አስተዳደሮችን ትኩረት አድርገን እየሰራን ነው። ይሄ ላንፎሮ ወረዳ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 ቅበትም ላይ ብዙ ባለሀብቶች እየገቡ ነው። ጉልባራቅ በከፍተኛ ሁኔታ መነካካት ውስጥ ያለች ነው። ዳሎቻ ብልሞስ ወደ 11 ሄክታር መሬት ለኢንዱስትሪ ለይተው ኢንዱስትሪ እያስገቡ ያለበት ሁኔታ ነው ያለውና እዚህ በአጠቃላይ የሁሉ አቀፍ የኢንቨስትመንት አማራጮች ተፈጥረው እየተሰራ ነው ያለው የግል ኢንቨስትመንት ዘርፉን ለማበ